በዚህ ሳምንት በአስኳላ መሰናዷችን ከቅድመ አንደኛ ጀምሮ እስከ ሁለተኛ ደረጃ ያለው አሁን ምን ላይ ነው ማለት እንችላለን? የዞኑ አፈጻጸም ስድስቱ ብቻ ናቸው እስካሁን ያልተከፈቱት። ምን ተሰርቶ ይሆን? ትምህርት ቤቶቻችን ሊከፈቱ ይገባል፣ ትክክልም አይደለም የሚል ጫና አለ። ምዝገባና አሁን ትምህርት ላይ ያሉት ተማሪዎች ምን ያህል ተቀራራቢ ሆነዋል? 81% የሚሆኑ ተማሪዎች አሁን ትምህርት ቤት ይቀላሉ። ትምህርት ቤቶችስ ምን ያህል ለተማሪዎቹ ምቹ እንዲሆኑ ተደርጓል? ማህበረሰባችን ውስጥ አቅም አለ። በሚፈለገው ልክ አስተሳሰቡን መቀየር ችለናል ማለት ይቻላል። ተነሳሽነት እና ጠንካራ ማህበረሰብ ባለበት አካባቢ ይህንን ኮንፍሮንት ያደርጋል። አዲስ ስርዓተ ትምህርት ተቀይሯል። ከዚህ ጋር በተያያዘ የመጽሐፍት ጥያቄም ይነሳል። በጉዞ ላይም ጭምር ግለሰብ ቤት ጭምር የተገኙ መጽሐፍቶች አሉ። እንደምታስታውሱት መጽሐፍ ተጭኖ ሲል የተቃጠለበት አምና ደቡብ ጎንደር ነው። በፍትሐዊነት ማዳረስ የሚለው ጥያቄ በብዙ ተማሪዎች ዘንድ በወላጆች ዘንድ የሚነሳ ሀሳብ ነው። መሸኛ ወጥቶ በተለያየ ምክንያት ሂዷል። በሌላ መንገድ ደግሞ ከትምህርት ስርዓቱ ውጭ ሆነ ተማሪ መኖሩ ምክንያት የአንድ አካባቢ የመጽሐፍ ክምችት ይኖራል። ከነዛ የተሻለ መስራት እንደ ምን ታቅዷል? ብዙ ጊዜ ተማሪዎችን ማውቃት የሚታሰበው ከጠሩ በኋላ ምና ምናምን አካባቢ ነው። ይሄ አንድ በራሱ አንድ ሊሚቴሽን ነው። የተማሪ ሚካያስ ተሞክሮ ሌሊት ተነስቼ በደንብ ከፋፍዬ በእቅድ ከፋፍያቸው አጠናቸው ነበር። ማሽ ሴሚስተር በኋላ እዛው ትምህርት ቤት ነው የሚውለው። እዚህም ደግሞ ስመጣ ነባለው ከኬጂ ጀምሮ ቤት ውስጥ በደንብ አድርጌ አስጠና ነበር። እውነቱን ለመናገር ማለት ነው ስምታችንም ቢሆን በጣም መቶ ነው ያመጣው እስካሁን ከትምህርት ቤቱ። ከሱ በፊትም አልሰማንም ከሱ በኋላም አልሰማንም። እሱ እንዲከተል ደግሞ የበለጠ ግፊት እንዲኖር አድርጎኛል። ቅዳሜ